አይ ድሮ ከጋሽ ጥላውን ገሰሰ የሆነ ስቀበል ሱፉ ባይዘወ እንትን ነው፣ ገዋን ነው ይመስለው፣ የተመረቀ ነው ይመስለው፣ የዩኒቨርሲቲ ገዋን ነው። ሱፍ በምለብስበት በጊዜ ነበር እሱ። እኮ ማለት ምንድን ነው መሰለህ የደመረ ጽጌ ያወቀው ነብሱን ይማራው ሞቶ ስደት ሚል ኤክሰዶስ ሚል ፊልም ሰርቶ፣ እሱን ኢሳያስ ግዛው ፕሮዳክሽን ነው የተሰራውና ኤዲቲንግ ደሞ የሰራሁት ነው የነበርኩ። እና ኢሳያስ ጋ በደ ኢሳያስ እና ኢሴ በጣም ባለሁለታዊ ነው፣ በነገራችን ላይ ኤዲቲንግ የጀመርኩት እኔ ኢሴ ጋ ነው፣ በእንትን በሰርግ ያውም የዛን ጊዜ የሴጋ የነበረው የአናሎጉ ማሽን ነበረ። ቴፕ እንዲያረክ ምናምን አዎ እንዴ በጣም እንት ጎተራ እያለ ጎተራ አቦኝ ህንፃ አቦኝ ጎተራ በቃ ጎተራ ተሻግሮ አዎ በጣም ፌመስ ፌመስ ህንፃ ነበር። አቦኝ ህንፃ ይባላል እና ሺን ለመውሰድ ከፒያሳ ጎተራ በእግሬ ይጃለው እሱ ጋር ሲያስ ግዛውን ማረሰው በዛ አዎ ይሄ በጣም ለብዙ አርቲስቶች በነገራችን ላይ በጣም ብዙ በጣም ባለውለታ እስቲ ላይ ሲያስ ግዛው ዩትዩብ ላይ ዜና ምናምን ያቀርባል። ኢሳያስ በጣም ትልቅ ባለ ከእነ ቴዲ ቴዲ ሴባስተፖል ቴዲ ስቱዲዮ ከእሱ ጋር ሁሉ ፊልሙ ይሰርተው ንስር የሚል ፊልም አለው። ንስር ላይ አልሳተፍክም? ንስር ዛ ጊዜ ተማሪ ነኝ። ትንቢት ንስር ኦዲሽን ለመውሰድ ኢሳያስ ጋር ሄጃ አለው። አንድ ፊልም ሲሰራ በቴን ታውዘንድ ነው። እና ያነሳኸው ጋሽ ጥላሁን ገሰሰ ዶክተር ክቡር ዶክተር ጥላሁን ገሰሰ ነፍሱን ይማረውና ከሱ እጅ ምስክር ወርቀት ተቀብያለሁ። እዚህ ቲክቶክ ላይ ሱፉ ጋር እንትን አሁን በሱ በእኔ መቀለል ነው። ስንት ሰው አለ አይደል? እንዴ ኮቱ እዚህ የሚደርስ የኔ የኔ እንደሆነ የተሻለ ትያትር እንትን ጆርናሊዝም ጋዜጠኝነት ተመርቄ እሱ ሱፍ ግን ታውቃለህ አሁን ረጅም ሱፍ እንዳረግጠው ስትራይፕ ሱፍ። አሁን እንደ አዲስ እንደ አዲስ ኃይለኛ ሱፍ እኮ። አሁን በእናትህ ወደኋላ ልትመልሰኝ ነው። እሚገርምህ እሱን ማለት እሱ የዛን ጊዜ የመጣሁት እንዴት ነው የገዛውት? የት መሰለህ አዳማ ናዝሬት ዋው የሚባል ፋሽን ነበር የዛን ጊዜ። አሁን የለመስ ዋው ፋሽን የሚባል ነበር፣ ዋው ፋሽን ነበር። እዛ ምን ታደረጋለ በለ? እዛ ክሊፕ ቪዲዮ ለመቅረጽ ሄጄ ሚሊኒየም አካባቢ ነበረ። እና አንድ የሚሊኒየም ዘፈን ኦሮምኛ ነው የዘፈነ ልጅ፣ የእሱን ክሊፕ ወለንጭቲ፣ ዱከም ምናምን የተወሰኑ ቦታዎች ቀርጸን፣ ከዛ ወደ አዳማ ተመለስን፣ ናዝሬት። ከዛ ማታ ላይ ሂልተን ሆቴል ምርቃቷል ላለመቅረት ምን እንዳደረግኩ ታውቃለህ? እዛው አዳማ ላይ ገዛውት የዛን ጊዜ ሺ ስምንት ነው። ሁለት ሺ ብርን ገዛት። ብሩ በጣም እኮ የሚገርም ነው። እዛው ገዛው ስምንት ሺ ብር ጨምረህ ፎርኬ መኪና ገዛው። እዛው ገዛው፣ እዛው ሻወሬን ወሳሰድኩኝ፣ እዛው ጸጉሬን ተቆረጥኩኝ፣ ቀጥታ ሂልተን መጥቼ፣ ሂልተን ነው የሚገርም ነው ደስ ሁሉ ነገር በማሳለፍ በጣም ደስ የሚለኝ